አባይ ተያይዘው እኮ መኝታ ቤት ገቡ። በዛ ላይ ደግሞ እገልዋለሁ ምናምን ትላለች። ቆይች ነበር ሚስቴ አድርጌ ያዝኩት። አንተ እኮ ካላየህ ኋላ ምንም አልክ እንጂ ነግራጅ ነበር። ከዚህ የተሻለ ልሰጠኝ የምችል ምንም አይነት ስጦታ የለም። ግን ለማንም እንዳትናገር። ለካሌብ አባዬ፣ ለኔ ችግር የለው። አንተ ግን ተጠንቀቅ፣ እንዳትናገር። ለኔ ምንም ችግር የለው። ታዲያ ምን ይቀረናል? ለመሄድ ወረቀቶችን ይዞ መሄድ አን አባዬ ወረቀቶች እንለያዛቸው። እኔ ዳርን እንዴት ናቸው? ካሌም ለምን መጣ? ማለት እንዴት መጣ? መጣ። ናፈቃችሁ። ቤቱን እኮ በራሴ ስም ሊያደርግ ሰነድ ይዘን ስንወጣ ነው የደረሰብን። ታድያ አንቺን ምንድን ነው እንደዚህ የሚያደርግሽ? እነሱ እስከሚያውቁብሽ ድረስ ቆይ። አንተ ምን ሆነህ ነው? ምንም አልሆንኩም። ሌላ ጊዜ አይደርስም። መገላገል አትፈልግም? እን ከኔ በላይ መገላገል የናፈቀው የለም። ግን ደግሞ እንደዚህ አይደለም። ዳንኤል ትንሽ ሊናገር ይገባዋል ብዬ ብዙ ሞከርኩ፣ እሱ ግን ምንም አይገባው። ጋሼ ቤቱን በቲና ስም ሊያደርገው ነው። ደግሞ ችግር እንዳትፈጥር ወዶ ካረገው። ተይ እንጂ፣ በዚህ ጉዳይ እኮ ብዙ ጊዜ ችግር ፈጥረሽ ታውቂያለሽ። ገና ነው። መቻለቀና አለቀና አለቀኝ አባዬ፣ ከዚህ በላይ ምን አለ? ነገ ደግሞ ያለውን ነገር እናስተካክላለን። የቤት ባለቤት እንትሆናለች እኮ እምፈልገውን ነገር ሁሉ አድርጋለሁ። ይኸውልሽ፣ የእኔ ፍቅር እያታለሉን እንደው እኔን ማንም ሊያታልልኝ አይችልም። ለዛ ነው ከእሱ ጋር ሁን ያስጨረስኩ። ከዚህም በኋላ የማንም ገረድ አይንቀኝም። እሺ መብት አለኝ። ቲና ቆይ፣ ምን አግኝተሽ? የእኔ ፍቅር ምስጢር ነው እሺ። እናንተኛል ነው ዋ ሰክሪ ባልና ወንድም ይጣረስብሻል። እኔ እኮ ዳኒ ቀባጥረሻል። አዎ የምሬ ነው። እንደዛ ተያልኩሽ። ጥምቢራሽ፣ እስኪ ዞርታ ተተሸማን። ችግር ፈጥረሻል። አባዬ እኮ አባዬ፣ ምን ቤቱን እኮ ባንቺ ስም ይሁን ብሎኝ ነው እንዴ። ምን እኔ እኮ በካሌብ ስም አድርገው ብየው ነበር እምቢ አለ። ሴት ትሻላለች አለኝ። ነይ ቀፊ ቲና ዛሬ በጣም ደስተኛ ሆናለች በጣም ጮቤ እየረገጠች ነው ማለት ነው። በእሷ መልከታ ቤት አግኝቻለሁ፣ ቤቱ የኔ ሆኗል፣ የብዙ ጊዜ እቅዴ ተሳክቷል እያለች ነው። ገና ካሁኑ ተደስታም በመጀመሪያ ቀን እንደውም ሰክራ የማይሆን ነገር አውርታ እዛ ጋር ራሷን እያዋረደች የነበረው ማለት ነው። እነሱም እቅዳቸው፣ ዋና አላማቸው ይሄ ነው። ለዚህ ነው ሀሰተኛ ሰነድ አዘጋጅቶ እንፈርምላት እንፈርምላትና ከዛ በኋላ ምን እንደምትል እስቲ ቀጣይ እቅዷ ደግሞ ምን እንደሆነ እኒ በማለት ያንን ሀሰተኛ ሰነድ ያዘጋጁላት ማለት ነው። እሷ ደግሞ ገና ሳያልቅ ገና ከመጀመሪያው ቀኑ ጉዳዩ ለቀጣይ ቀን ተቀጥሮ ራሱ የመጀመሪያ ቀን ሳክራብ ብዙ ነገር ስታወራ ነበር። ከአሁን በኋላ የማንም ገረድ አትጫወትብኝም እያለች ነው ማለት ነው። ይሄ ደግሞ በተወሰነም ቢሆን ለካሌብ ማንነቷን እያሳየ ነው። ካሌብ ያው አባቱና ትሁት የሚነግሩትን አያምንም። እዛ ጋር የሚያየውን ነገር ነው የሚያምኑ እሱ። ለዛም ነው ባለፈው እንደ አክስቱ እንደ አባቱ እህት ሆኖ እዛ ቤት ገብቶ እሷና ዳኒ የሚያደርጉትን ነገር ለማየት የፈለገውና በስተ መጨረሻ በራሱ ተናዶ አብዶ በቢላ ካልወጋቸው በሚለው አባቱ መጥቶ ያንን ነገር ያስጣለው ማለት ነው። አሁን ደግሞ እሷ በመጀመሪያው ቀን ሰነዱ ተፈረመልኝ፣ በቃ ጉዳዩ ሊያልቅልኝ ነው፣ ቤቱ በእኔ ስም ሊሆን በሚለው ደስተኛ ሆና ከዳኒ ጋር ሰክሮ ነበርና ዘጋ ቁጭ ብላ የማይሆን ነገር አውርታ ነበር። ያው እነሱ የእሷን እቅድ ያውቃሉ። እሷ ግን እዛ ጋር የደነገጠችው ሚስጢር አወጣው የማይሆን ነገር አወጣው በሚለው ነበር። በማግስቱ ከዳኒ ጋር ደንግጦ ሲደነባበሩ የነበሩ ማለት ነው። ያው እሷ ቤቱን አግኝቻለሁ በቃ እቅዴ ብሎ ተሳክቷል ብላ፣ ከዛ በኋላ ቀጣይ እቅዷ ትሁትንና ካሊብን ከዛ ቤት ታባራለች። ሽማግሌውን ደግሞ ወይ ልትገሉ ትችላለች። ያው በስተ መጨረሻ ከዳኒ ጋር እዛ ቤት ተጋብታ ቀሪ ህይወቷ እንደ ባልና እንደ ሚስት መኖር ነው የምፈልገው። ዳኒ ደግሞ ያንን ነገር አይፈልግም። ዳኒ ያው ለተወሰነ ጊዜ ነው ከእሷ ጋር መቆየት የሚፈልገው። ያው እሱ የሰራበትን እስከዛሬ ከእሷ ጋር የለፋበትን ያንን ነገር ወስዶ የራሱን ህይወት የራሱን ትዳር መመስረት ነው የሚፈልገው። ያን ነገር ደግሞ ለትሁት ነግሯል ከዚህ በፊት። እኔ ማግባት ነው የምፈልገው፣ እኔ የራሴን ህይወት መመስረት ነው የምፈልገው፣ የሰራውበትን የለፋውበትን የሆነ ነገር ወስጄ መሄድ ነው የምፈልገው ብሎ ለትሁትም ነግሯታል። ይሄን ነገር እንደ ስራ እንዳያዘ ማለት ነው። ሁለቱን ስናነጻጽራቸው ቲናና ዳኒን ስናንጻጽራቸው እሱ የሆነ ነገር ነው የሚፈልገው እንጂ ሰው መግዳት አይፈልግም። ይሄን ነገር ደግሞ የካሊብ አባት ራሱ ዛሬ አይቶ ለሱ መስክሯል ማለት ነው። እሱ ትንሽም ብትሆን ህሊና አለው፣ ሰውን መግዳት አይፈልግም ብሏል ማለት ነው። ቲና ደግሞ በተደጋጋሚ ስታወራው እንደነበረው ሽማግሌን ፊት ለፊት ስትል እንደነበረ ከዚህ በፊት ሽማግሌ ከመዳኑ በፊት ሰው መግደል እንደምፈልግ ሰው መግዳት እንደምፈልግ ሁሉንም ሰው መጨረስ እንደምትፈልግ ነው ስታወራ የነበረውና ለዛም ነው የካሊብ አባት እሷንና ዳኒ ሲያነጻጽራቸው ዳኒ ትንሽም ብትሆን ህሊና አለው ያላትና ትሁት ራሱ እሷን አታምናትም። እሷ የሆነ ኪችን ከገባች ኪችን የነበረውን ምግብ አታ አታቀርብም እንዲበሉት ማለት ነው። ያን ምግብ ደፍታ ወይ ደግሞ ቀይራው ሌላ ነው ምትሰራው እንጂ እሷ እዛ ኪችን እያለች ምግብ ደግሞ ኑሮ እሷን እዛ ጥላ አትሄድም። ይሄ ደግሞ መርዝ ትጨምራለች ብላ በጣም ስለምትጠራጠራት ና ሰው ትጎዳለች ብላ በጣም ስላመነች ማለት ነው። አሁን ደግሞ በዛሬው ነገር እሷ ቤቱን አግኝቻለሁ ቤቱ ተፈርሞልኛል ብላ በጣም ደስተኛ ስትሆን፣ ዳኒ ትንሽ ተጠራጥሯል። እሱ ነገሮችን በጣም ተጠራጣሪ ነው፣ እየሆነ ያለው ነገር ትንሽ ትንሽ ብትሆን እየገባው ነው። እየቀለዱብን እንዳይሆን ሙድ እያያዙብን እንዳይሆን እያለ ለሷ ደጋግሞ ነግሯታል። ግን ቲና ይሄን ነገር ልትሰማው አልቻለችም። ደስታዬን አታደፍርስብኝ ነው ዝም ብዬ ልደሰት እያለችው ነው ለሱ ራሱ እየነገረች ያለችው። እንዲ ዳኒ የሆነ ነገር እየተፈጠረ ያለው ነገር እየሆነ ያለው ነገር ምንም አላማረውም። ሽማግሌውና ካሌብ የሆነ እየቀለድበት እነሱ ላይ ሙድ እየያዝባቸው መስሏቸዋል። ና ለዛም ነው ተጠራጥሮ ደጋግሞ ለቲና ሲነግራት ቲና ደግሞ ምንም ልትሰማው አልቻለችው ማለት ነው። ዳኒ አሁን ላይ እሷ ራሱ በጣም ሳልችተዋለች። ቲና ከሱ ጋር መሆኗ ከእሷ ጋር የሆኑ ነገሮችን ከእሷ ጋር ካሁን በኋላ ያለውን ጊዜ መቀጠል በጣም ስልችት ብሎታል። ና እሱም ለዛ ነው ሰክሮ የመጣ ጊዜ ትንሽ ከቲና አንጻር ስናየው እሱ የተወሰነም ቢሆን ራሱን ያውቃል። ለዛም ነው ደግፏት ወደ ቤት የመጣው። እናም እዛ ፈለፊት ቲና ስትለፈልፍ ካሁን በኋላ የማንም ገረድ አይትጫወትብኝም ስትል እሱም ደግሞ በስካር ስሜት ሆኖ ያንን ነገር ተናግሯል። እኔም እሷን እገላገላታለሁ ብሎ ወደ ቲና ጠቁሟል ማለት ነው። ይሄ ደግሞ የሚያሳየው ምን ያህል ከእሷ መገላገል እንደሚፈልግ፣ ምን ያህል ከእሷ መለየት እንደሚፈልግ ነው የሚያሳየው ማለት ነው። እሱ በጣም ስልችት ብለዋለች። እሷ የምታደርገው ነገር ሁሉ ክፋት ነው። በዛ ላይ እሱም የሚነግራትን ነገር አሰማም። እሷ በራሷ እቅድ ነው የምትመራው። እንደ በፊቱ መደማመጥ ምናምን በመሃላቸው የለም። ያ ነገር ደግሞ ዳኒን በጣም እየደበረው ነው ከሷ ጋር መሆን ራሱ እንዲሰለቸው በጣም አድርጓል ማለት ነው ለዛ ነው ይሄ ነገር ቶሎ አልቆ የሆነ ነገር ወስዶ ከዛ ቤት መውጣት የሚፈልገው ና ዛሬ ደግሞ እሷ ሽማግሌው እኮ ቤቱን ፈረመልኝ የኛ እቅዳችን ተሳካ ሁሉ ነገር አለቀ ብላ ጠርታ ስትነግረው ዱብዳ ሆነበትና ይሄን ነገር ማመን አቅቶት ግን እንዴት ነው እንደዚህ የሆነው በሚለው ተጠራጥሮ ነበር እሱ ያው እንዴት ነው ቤትን የሚያክል ነገር እንዲሁ በቀላሉ የሚሰጠው ብሏታል እሷ ግን ምንም ልትጠራጠር አልቻለችም እሷ እንደሱ ነገሮችን ስታረግ ግራ ቀኟን እያየች አይደለም ፍለፊቷ የሚታየው የሚያሳየውን ነገር እያየች ነው የምትሄደው። ዳኒ ደግሞ በነገሮች ሁሉ በጣም ስለሚጠራጠር ስለሚፈራም ነው የሆነ ነገር ሲከሰት ሽማግሌው እየቀለደብን እያሾፈብን እንዳይሆን ይጃለ ለሷም ደጋግሞ እየነገራት ያለው ማለት ነው። ሌላው ነገር ደግሞ ሳክራ የመጣች በማግስቱ ቀን ካሌብ ሰነዱን አግኝቶ ነበር። አባቱ ሐሰተኛ ያዘጋጀላትን ሰነድ አግኝቶ ይሄ ሰነድ ምንድን ነው? የእኛ የቤታችን ሰደድ አንቺ እጅ ላይ ምን ያደርጋል? ምንድን ነው ብሎ ሲጠይቃ ቲና ዛጋ ተደነባብራ ነበር። ለካሌብ የነገረችውም አባዬ ኮ ቤቱን በእኔ ስም ሊያደረግ ነው፣ እኔ በካሌብ ስም አድርግ ስለው ያን ነገር ሊቀበለኝ አልቻለም፣ በሴት ስም ቢሆን ይሻላል በሚለው ነው እምቢ ብሎ በእኔ ስም ያደረገው ብላ ጋ የካሌብን አባት ወንጅላው ነበር። እሷ ቤቱ በካሌብ ስም ይሁን ብላ እንዳቀረበችለት ና ሽማግሌው ደግሞ ካሌብን ጠልቶ ካሌብን ሳይወደው ቀርቶ ከሱ ይልቅ አንቺን ነው ማምኑ ብሎ ቤቱን በእሷ ስም እንዳደርግላት አስመስላ ነው። ዛሬ ለካሌብ አባዬ ኮምቢ ብሎ ቤቱን በኔ ስም አደረገ በሚለው እዛ ጋር ልታታል ነው የሞከረችው። ካሌብ ደግሞ እሷ ላይ ራሱ እየቀልድባት ነው እንደዛ ከሆነ በጣም ደስ ይላል። ከአሁን በኋላ ማንም አይጫወትብንም፣ ማንም አይቀልድብንም ቤቱ በእጃችን ገብቷል ማለት ነው እያለ ያው ባለትዳር ስለሆኑ ይሄ ነገር በእኛ እጅ ገባ ብሎ የጋራ ንብረታቸው እንደሆነ አድርጎ ነበር ነበር እዛ ጋር ሲነግራት የነበረው ይሄ ነገር ደግሞ ለሷ እፎይታ ፈጥሮላታል ማለት ነው። ለምን ሳክራ የመጣች ጊዜ ብዙ ነገር ስለቀባጠርክ ብዙ ነገር ስላወራው ነገሩ ታወቀብኝ፣ ነገሩን አበላሸው፣ እቅዴ ሁሉ ተበላሸ በሚለው ደንግጣ ስለነበረ እዚህ ጋ ደግሞ ካሊብ ተረጋግተ እንደዛ ከሆነ እኮ ባንቺም ስም ከሆነ ያው ቤቱ የኛ ነው በእጃችን ገባ ማለት ነው ብሎ እዛ ጋር ሲያረጋጋት በጣም ደስተኛ ሆና ነበር ካሊብን ያቀፈችው ማለት ነው። መጀመሪያ ላይ እሷ የካሊብ መምጣት ራሱ በጣም አስደንግጧት ነበር። ካሌብ ያው ፊልድ እንዳለ ነው የምታውቀው። ድንገት ሳይነግራት እንደ በፊቱ ሳይደውል እየመጣ ነው ብሎ ሳይነግራት ነው ድንገት። እሷ ከካሌብ አባት ጋር ቤቱን ለመፈራረም ሊወጡ ሲሉ ነበር የመጣውና ያ ነገር በጣም አስደንግጧት በጣም ታናዳም ነበር። ወዲያውኑ ነበር ምን ልታደርግ መጣ፣ እንዴት መጣ ሳትደውል በሚለው እዛ ጋ የምታወራው ነገር ጠፍቷት ራሱ ስትደነባበር የነበረው ማለት ነው። እሷ ያው ካሌብ እንቅፋት የሆነባት መስሏታል። ግን እሷ እዛ ጋ ስታደርግ የነበረውን ነገር ሁሉ ያውቃል እንደ አባቱ እህት እንደ አክስቶኑ ሁሉንም ነገር ያውቃል። ግን እሷ ይሄን ነገር አታውቅምና እንዴት መጣ፣ ለምን መጣ በሚለው እዛ ጋ ተደነባብራ ካሌብንም ስትጠይቀው ነበር ማለት ነው። ካሌብ ያው በማግስቱ አባቷና እሱ እንዲሄዱ ቤቱን እንዲፈራረሙ አውቆ ነው ዞር ያለላቸው የሆነ ለስራ እንደሚሄድ ወጣ እንዳለ ነገር ወጥቶላቸው እሷ ከካሌብ አባት ጋር ሄዳ ቤቱን የተፈራረመችው እሷ። እስከዛ ድረስ ካሌብ ነገሩን የማያውቅ ካሌብ ጉዳዩን ምንም የማያውቅ ነው የሚመስላት፣ ግን ደግሞ እሱ ሁሉንም ነገር ጠንቅቆ ያውቃል። አውቆ ነገሩ እንዲመቻችላትና አባቱ ሄዶ እንዲፈርምላት ነው ያደረገው። እነሱ ያው ትልቁ ጉጉታቸው ከአሁን በኋላ ቤቱ ከተፈረመላትና ሁሉ ነገሩ በእጇ እንደሆነ ካሰበች በኋላ ምንድን ነው የምታደርገው ውሳኔዋ ምንድን ነው የሚለውን ነገር ለማወቅ ነው የመጨረሻ ውሳኔያቸው ይመስላል። እሷ ደግሞ ያ ነገር መሆኑን እርግጠኛ ከሆነች ቀጣዩ እርምጃ እነሱን ከዛ ቤት ማባረር ነው። ለካሌብም አባት ነግረዋለች። አሁን ቀጣይ ላይ ስራዬን እሰራለሁ ብላ ለሱም ነግረዋለች። ግን እሱ ስራች ምንድን ነው? ቀጣይ ምን ለመስራት አስበሽ ነበር ብሎ ሲጠይቃት፣ እሷ ግን ያለችው ስራዬን ይጀምራሉ፣ ስራ መስራት ይጀምራሉ ነው ያለችው። ግን እዛ ጋ ድንገት ከአፏ አምልጦ ነበር። ቀጣይ ቁዳ ያው እነሱን ከዛ ቤት ጠራርጎ ማባረር ነው። አንደኛው ትሁትን ነው የምታባርረው ከዛ ቤት፣ እሷን በጣም ስለምትጠላት ትሁትን ታባራለች። ካሌብንም ቀጣይ ላይ ታባራለች። ሽማግሌውን ደግሞ መግደል እንደምትፈልግ ነው ደጋግማ ከዚህ በፊትም ለዳኒ ስታወራ የነበረው እነሱ ይህን እቅዷ ማየት ነው የሚፈልጉት። ቀጣይ ላይ ምንድን ነው የምታደርገው የሚለውን ማየት ስለሚፈልጉ ማለት ነው። አሁን ሽማግሌው በስተመጨረሻ ያለውን የቀረው ሊጨርስላት አብሮ ወጥቷል። አሁን እዛ ጋ ሄዳ ጉዳዩ እንዳለቀ እርግጠኛ ከሆነች ያው ጊዜ እንደማሰጣቸው ግልጽ ነው። አሁን ከቤቴ ውጡ ማለታቸው አይቀርም። እነሱም የሚፈልጉት ይሄን ነው ማለት ነው። እሷ እንደውም በጣም ደስተኛ ሆነ። በመጀመሪያ ቀን ጉዳዩ ለቀጣይ ቀን ተቀጥሮ ራሱ ወዲያውኑ መታ ኪችን ገብታ ትሁት ላይ ፎክራ ነበር። ካሁን በኋላ እንደ በፊቱ አትፎክሪብኝም፣ ከዚህ ቤት አባርሻለሁ ብላ ገና ጉዳዩ ያልቅ ምንም ነገር በእጇ ሳይገባ የካሌ አባት ወረቀቱ ላይ ፊርማውን ስላኖረ ብቻ በጣም ደስተኛ ሆና እንዳለቀ መስሏት ነበር። ወደ ኪችን ትሁት ጋ ሄዳ ትሁት ላይ ስትፎክር የነበረው ከአሁን በኋላ ከዚህ ቤት ትጠፍ ያለች እያለች ለሷ ስት ነግራት የነበረው ማለት ነው። ትሁት ደግሞ እንደውም ከዛ ቤት መሄድ ትፈልጋለች። እንኳን ሂጂ ተብላ አይደለም እሷም ወደ ቤተሰቦቿ መሄድ ትፈልጋለች። እኔም ያንን ነገር ነው ምፈልገው ብላ ነግራታለች ማለት ነው። ገና ሳያልቅ የቲና ውሳኔ ምን እንደሆነ ራሱ ግልጽ ነው ያን ያክል ሚስጥርና ጥያቄ ባህ ራሱ እሷ ከዚህ በፊትም ስታወራ ነበር ከዳኒ ጋር ነሱን እንዲናርጋለን እንዲጠራርገ ከዚህ ቤት እናጠፋቸዋለን እያለች ስታቀር ነበር። ያው እነሱ ናቸው የሷን እቅድ ማያውቁትና ይሄንን ደግሞ ቀጣዩን መረባቸውን አዘጋጅቶ የእሷ እርምጃ ምንድነው ነው የእሷ እቅድ ደግሞ ምንድ ነው የሚለውን ለማወቅ የፈለጉት ማለት ነው። እስከዛሬ ዛሬ ስታደርግ የነበረውን ነገር ሁሉ ያውቃሉ። አሁን ደግሞ እውነት ውስጥ የምትፈልጉ ቤት ደግሞ በእጇ ከገባ ምንድን ነው የምታደርገው የሚለውን ነገር ማወቅ ፈልጎ ነው። ግን የእሷ እቅድ ያው እነሱን ከዛ ቤት ጠራርጎ ማባረር ነው ማለት ነው።